ቤት ውስጥ መቃም ጀምረሽ ነበር? አዎ። ምን ጣጣ አለው? ቆይ በልበል በል እዛው ልትሆን ነው። እዛው ቀጥ ብለሽ ውጪ። አልወጣም። ወጣ! ሰይጣኔን አታምጪው። ውጪ ብዬሻለሁ። ውጪ። ቆይ የዛሬን ባድር። ምንድን ነው ችግሩ? ውጪ። እንደውም ልንገረ ሁሉንም ነገር ለጽናት ነው የምነግራት። እሺ፣ ጭብዬ ስሚኝ፣ እኔ እሷን አጥቼ መኖር የምችል

ሰማች ኪራ ኒናን አነቃት፣ አንገቷን ጠምዝዞ ጣላት። በድንገትም ወደቀችበት ደነገጡ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች የሰላማችሁ ብዝት ርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 85ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮ ትጠይቃለሁ። ባለፈው እንዳየነው እንግዲህ ኒና ስልክ ስታወራ ሰምታ ጽናት በጣም እያለቀሰች ነበር። ዛሬም ላይ እንግዲህ እያለቀሰች እንዳለ መራዊት ተጠርታ መራዊት መታለች። ጽናትን ስታባብላትም ነበረ። እያባበለቻትም እያለ ኒና ትመጣለች ያለች ጽናት ኒና ስታይ በጣም ትናደድና የያዘችውን ተወረውርባታለች። ውጪ ከዚህ ቢሏት ምንም ልትሰማቸው አልቻለችም። መራዊትም ውጪ እያለቻትም ነበረ። ምንድን ነው ምንሆናችሁ ነው? አንቺም ለእሷ ተደርበች ነው እያለች እንግዲህ እሷን ስትነገራትም ነበረ። ጽናት የምታደርገው አወጣ እንግዲህ ጫማዋንም እያወለቀች ስትወረውርባትም ነበር። ነገር ግን ምንድን ነው ምንሆናችሁ ነው? ወጣላችኋለኋ እያለች ትታቸው ወታለች። ጽናትንም እያባበለቻት ነበር መራዊት በዚሁም አጋጣሚ ጽናት ተረጋግታ ቁጭ ብላ ባለችበት ኪራ ይመጣል ኪራም ሲመጣ እንግዲህ እንደ በፊቱ ጽናት እንደበፊቷ ጽናት ነች ምንም ነገር አልሰማችም ነገሩ ተሸፋፍኖ ነው ያለው ዛሬ ምንም ነገር የለም በማለት እንግዲህ ውስጡም እየተጠራጠረ ቢሆንም በፍራቻ እንግዲህ ዛሬ ላይ ወደ እሷ እንደዛውን እንደ ድሮዋነች ብሎ ሊስማጠጋ ይላል። እሷም ዞር ትላለች። ምን ነው ብሎም ሲላት እንግዲህ አይ ጉንፋን ይዞኛል ጉንፋን እንዳይተላለፍብክ ብዬ ነው ብላ ትለዋለች። ታንቺ የተተላለፈብኝ ጉንፋን ታዲያ ምን ችግር አለው ለእኔ አይ ጎዳኝም ብሎም ቢላት አይ ፍቅሬን በያዘክ ብላ ትለዋለች። እንግዲህ በዚሁም አጋጣሚ ምን አልሽኝ ምናምን ሲል አይ ምንም ምግብ ላምጣልክ ብላም ስትለው ጊዜ እኔ በልቻለሁ አንቺ ቢ አምጭና እኔ አንቺን ላጉርስሽ ብሎ ይላታል። እንግዲህ ነገር ግን ጽናቴው በነገሯ ውስጧ ስለደማ በነገር ውስጧ ስለተጎዳና ስለቆሰለ አይ እኔ አልፈልግም እኔ በልቻለሁ ብላም ትለዋለች። በዚሁም አጋጣሚ እያለቀሰች ነበረ። እያለቀሰች ነው እንዴ ደህና ነኝ የምትይው ብሎ ይላታል። እና ታዲያ እንድስቅ እንድደሰት ትፈልግ ነበር ሰምቼልካለሁ፣ እያንዳንዱን ነገር ብላ ትለዋለች። እሱም እንግዲህ ከስ ያለበት ዝላይ አይችልም እንደሚባለው ያለውን ነገሩን ከኋላ የተደበቀው ምስጢር ስለሚያውቅ ማን ነገረች ይላል። ነገር ግን ማንም ነግሯት አይደለም፣ ጽናት ኒና በስልክ ስታወራ ሰምታት ነው። ኒናም ደግሞ ጽናት ይህን እሷ ስታወራ እንደሰማች አልገባትም ማለት ነው። አላየችም፣ ማንም የሰማ የለም ማለት ነው። ኒናም አልተናገረችም፣ ተሷ ምንም የሰማችው ነገር የለም። ጽናት እንግዲህ ስልክ ሲወራን የሰማችው ኪራም ደንግጦ ማን ነገረሽ? ይልና አንተ ለእኔ መስማት ነው እንጂ ያስጨነቀ እያደረክብኝ ያለው ነገር አልጸጸተክን ክንብላ ጥለውም ትሄዳለች። ኪራ በጣም ይናደዳል። ይች ውሻ ትምጣ ብቻ እያለ በኒና እየዛ ተባትም ነበረ። እንደዚሁም እያለ አሁን እንዴት እንዴት ሆኜ ነው የጽናቴን ፍቅር ታማኝነቷን የምታምነኝን እመመልሰው እያለ እየተጨናነቀም ነበረ። በዚሁም አጋጣሚ ኒና ወጥታ ነበር ወደ ውጭ፣ ተመልሳ ትመጣለች። ተመልሳ ስትመጣ አቤት ፀሐው እንዴት እንዴት ነው የመታኝ፣ በምንድን ነው የደበደበኝ እያለች እንግዲህ ራሷን ከራሷ ጋር ስታወራም ነበር። ኪራ ይመጣል። ኪራም ሲመጣና አንቺ ሰይጣን እያለም እየተሰደባት እያለ ምንድን ነው ምንድነው የምትለኝ? እንዲያውም ከፍሬዥ ውስጥ ቀዝቃዛ ቢራ አምጣልኝ ብላ ትለዋለች። በዚህ ሁሉ አጋጣሚ አገር ሰላም መስሏችኋል፣ አገር መበጥበጡን አላወቁም ማለት ነው። ለአንቺ ቢራ ነው የማመጣልሽ? መድኃኒት ነው እንጂ የማመጣልሽ፣ መርዝ ነው ለአንቺ የምሰጥሽ እያለ ሲላትም ነበረ። ምን ማለትክ ነው? ለምንድን ነው እንደዚህ የምትለው? እሷም እንግዲህ እየተቆጣችው ነበረ፣ ኪራን ማለት ነው። ውጭ ልኝ እያለም ሲላት አልወጣም፣ አንድ ቀን የቀረኝ አንድ ቀን ታገሰኝ፣ አልወጣም እያለችውም ነበር። ውጭ ልኝ አሁን ሴጣኔን አታምጭብኝ፣ ውጭ ልኝ እያለ ሲታገላት እንግዲህ እሷ ጽናት የሰማች አልመሰላትም። አሁንም ኒና የተፈጠረውን ችግር አላወቀችም። እንዲያውም ለጽናት እያንዳንዱን ነገር ሄጄ እናገርልሃለሁ ብላ ስትለው እንግዲህ በተቀመጠችበት እዛው ወደ ኋላ ወርውሮ ነው ያነቃት ማለት ነው። በዚሁም አጋጣሚ በጣም ተናዶ ስለነበረ ስሜታዊ ስለነበረ በጣም አንቋታል። ትወድቅበታለች። እንደዛም እየታገሉ እያለ ጽናት ትመጣለች። ኪራ ምንድን ነው? ኪራ ምንድን ነው? እያለች እያለ ኒናም ወደኋላ ወድቃ እንግዲህ ፌንት ተነቅራ ወደቀች። ኪራን ደነቀጠ ጽናት ደነገጡ። ወደው ወደ ሐኪም ቤት ነው ይዘዋት የሄዱትም። በዚሁም አጋጣሚ በጣም ተደነጋግጠውም ነበረ። እሷም ኪራን እከሰዋለሁ እያለች ነው እንግዲህ። ኪራን የምትከስበት ምክንያት ምንድን ነው? መሄጃ የለኝም እያለችም ስለሆነ መሄጃም ስላለላት ለዛ ነው እንግዲህ በዚሁም አጋጣሚ ቆማ ስታወራ እድሜ ማራዘሚያ ምናምን እያለች እያወራች እያለ ክብሮ መጥቶባት ነበረ። ምንድነው እድሜ ማራዘሚያ ምናምን እያለም ሲላት እንግዲህ አይ መድኃኒት ነው ምንድነው መድኃኒቱ ንግያኝ እያለ ሲላት አይ ችግር የለውም ምን ይሰራልካል እያለችው ምናንባ ታገኙት ላመጣልሽ እችላለሁ እያለም ሲላት እንግዲህ አይ ሰው ሲያለቅስ እረበሻለሁ እያለችም ነበረ ጽናት። ባንቺ ምክንያት ነው የምታለቅሰው፣ ከዛሬ ጀምረሽ ጽናት ስር እንዳትደርሽ ብሏትም ሄዷል እንግዲህ እኔ እድሜ ማራዘሚያ ነው የኪራ ቤት እድሜ ማራዘሚያ ነው መሄጃም የለኝም እያለች ነው እንግዲህ፣ እነኝ ነገራቶችን እየተጠቀመችበት ያለችው ማለት ነው። በዚሁም አጋጣሚ መራዊትና ሰኒ በጣም ደንግጠዋል። የኒና መታመምና እንደዚህ አይነት አደጋ ላይ መድጋለጧ ሳይሆን እነሱን ያስደነገጣቸው የኪራ እንደዚህ መሆን ነው። ከዛን ምንድነው የተፈጠረው ችግር ሰናይት ቸኩላ ሁለት አይነት ካልሲ አድርጋ ነበር የመጣችው። በዛም እየተነጋገሩ እያለው ሁለት አይነት ካልሲ እኮ ነው ያደረግሽው ምናምን ስትላት፣ ስለደነገጥኩ ነው። አሁን ምን እንደተፈጠረ ነገሪኝ፣ ብላ ትላታለች። አይ ኒና ኪራ ልጅቷ እንደበደባት ብላም ስትል ማነች፣ ሰኒም እንግዲህ ስለማትወዳት እሷንም እንግዲህ እየተከታተለቻት ስለነበረም እሰይ ብላ ደስታዋን ሳትጨርስ፣ እንዴ ኪራን እኮ ልትከሰው ነው ምናምን ሆስፒታል ገብታለች። ዶክተሮቹ ታዩ ደግሞ እውነተኛውን ታሪክ ይፈርዳሉ እያሉ እንግዲህ እሷም ስትላትም ነበር። አሁን ትልቅ መከራ ውስጥ ገባል ምናምን እያለች እንግዲህ በጣም ተጨናንቀውም ነበረ። እቤትም እንግዲህ እንደዚሁ እያወሩ ነበረ፣ ስለ ጽናትና ስላለው ነገር ስለተደበቀው ችግር መራዊትና ሰኒ እያወሩም ነበረ። መራዊትም እንግዲህ ይህንን ነገር ናሆም እንደሚያውቀው ከሰኒ ሰምታለች ማለት ነው። ናሆሚ ያውቀው ነበር እንዴ? ምን ያውቅ ነበር ብላም ስትላት፣ አዎ ያውቃል፣ ግን ወንዶች የራሳቸውን ችግር ይረዳዳሉ፣ ይሸፋፈናሉ። አንቺም ታውቂያለሽ ስትላት፣ አዎ አውቃለሁ። ማነው ስሙ ቅዱስ መጥቶ ነግሮኛል። ነገር ግን እኔ በጊዜው ለጽናት እነግራታለሁ ስል አንቺ መንገር የለብሽም፣ ነገሩን ቀስ ብለን ለማስተካከል አለብን ብለው ስለያዙኝ፣ ለዛ ነው ዝም ያልኩት። እያሉ እንግዲህ ተጨንቀውም ነበረ በጣም አጨናንቋቸውም ነበረ ማለት ነው። እሷንም እንዳትናገሪ እያሏትም ነበረ። በዚሁም አጋጣሚ ነው ይሄ የተፈጠረው ማለት ነው። ሰናይትም ሳይመሽ ሳይነጋ እውነቱን አፈረጠው። ተመስገን እያለች ደስታዋን እየገለጸችም ነበረ። በዚሁም አጋጣሚ ኒናን ተሰብስበው ሊጠይቋት መጥተው እንግዲህ ቁጭ ብለው ተኝ እረፍቱ ሰጂ እያላት ነው ኪራ። ይህም የሆነበት ምክንያት እንግዲህ በእጁ እንደዚህ ስለሆነች በጣም ደንግጣ ነው ታሁን ጀምራችሁ ማንም ሰው ቢሆን ከዚህ ቤት ውጪ የሚነኝ ሰው አልፈልግም። መረጋጋት አለብኝ፣ ያመኛል እያለች አሁንም እንግዲህ ይችን አጋጣሚ ለእሷ ተጠቅማታለች፣ ለሷ ሆኗታል ማለት ነው በዚሁም ጽናት ኪራ ምንም እኔ የሚያናድደኝን ነገር አትስሪ ምናምን እያለ ሲላት አትመጻደቅ እያለች እያለችው ነበረ። እውነቱን ነው እኮ፣ ይህ ሁሉ ችግር ያመጣው ያንቺ ስራ ነው። እንደዚህም ቢሆን ይሄን አይነት ስራ አትስሪ፣ እሱን የሚያናድድ ስራ አትስሪ እያለቻትም ነበረ። ጽናት የሶፋውን ማይመችም እያለችም ነበር። እንግዲህ የተኛችበት ሶፋ ማለት ነው። የት ልተኛ እንደፈለገች አላቅም። እንግዲህ ሰኒ ታዲያ ይሄ ሴራሚኮ ይሻልሻል ጠረንጌዛው ልሳብልሽ እያለች እያሾፈችባትም ነበረ። ተይም እያሏትም ነበረ። በዚሁም አጋጣሚ ጽናትን ተከትሎ አሁንም ታርቀኛለች አልታርቀችኝም እያለ ጽናት ለ ለኒና ፎጣ ልብስ ልታመጣላትም ሄዳ ነበረ። በዚሁም አጋጣሚ ኪራ ተከትሏት ይሄዳል። ማነች ጽናትም ማለት ነው ይቅር በይን እያላትም ነበረ። መቼም ይቅር አልልክም ከነገሮች ሁሉ የደበቅከ ይድብቅ ነው። እኔ ውስጥ እኔ ጎዳኝ ለካ አላቅክም አላቅክም ለካ እያለችውም ስትለው ነበር። ታቂኛለሽ በደንብ ነው ጠንቅቀሽ የምታቂኝ እያለም ሲላት በቅቅማ ውሽማህን እቤት ይዘህብኝ አትመጣም ነበር ብላ ትለዋለች። ውሽማ ውሽማ አይደለችም እያለም ሲል የሚወደውን ገላ ለሌላ ሰው አሳል ድረግ ተሰጥፍ ውሽማ ነው የሚባለው። እያለችም እንግዲህ ታሁን ወዲያ ተወኝ ብላ ጥላውም ሄዳለች ማለት ነው። በዚሁም አጋጣሚ እነ ሰኒም እነ መራዊትም ጥለዋት ሄደዋል ማለት ነው። መድገም ነበረ አንቺን እያለቻትም ነበረ ሰኒ በዚሁ አጋጣሚ ሁሉም ተሄዱ ወዲያ ኒና ፈርታት አለች። እንግዲህ ምነው አንቺ ሴት ምነው ፈጠጥ ብለሽ እንደዚህ ታይኛለሽ ተነስተሽ ልትከመሪብኝ ነው? እንዲህ እያለቻትም ፈርታትም ነበረ። የምንከመርብሻለሁ እያሏ እያለቻትም እንግዲህ እረፍቱ ሰጅ ብለዋታል። ማነች መራዊትም መድኃኒቷን እያመጣችላት ነበረ። ጽናትስ እንዴት ነች እያለች፣ እንግዲህ ኒና ጽናትን እየጠየቀች ነበር። ምነው ነው ፈልገሻት ነው ደህና ነች ትላታለች። አሁንም እየተከታተላት ይገኛል ማለት ነው ኪራ የሆነው የተረበሸው ውስጡ የተረበሸው ኪራ አሁንም ጽናትን እየተከታተላት ይገኛል ይቅር በይኝ እናቴ ይቅር በይኝ እያለ እያለ እሷም እንግዲህ ይቅር አልልም ብለዋለች ለጊዜው ነገር ግን ፍቅር ስላላቸው ይቅር ብለዋለች መጨረሻም እሱም እንዴት ብዬ ነው አሁን ይቅር የምትለኝ ምንድን ነው የማደርገው እያለ በጣም ተጨናንቆም ነበረ ነገር ግን መጨረሻ ሁሉንም ጓደኞቹን ሰብስቦ ይቅር እንድትለውም ያለውን ነገር እውነታውን አውጥተዋል ማለት ነው። በምትወዱኝና በምወዳቸው መካከል ጽናቴን ይቅር ልላት ነው እያሉን፣ በዚሁም አጋጣሚ ኪራ ከኒና ጋር ምንም አይነት ድርጊት እንዳላደረጉም በዚሁ አጋጣሚ እውነታው ወጥቷል እነሱን በጣም ተደስተዋል ማለት ነው እንደዚሁም በመሆኑ ይህንንም የሰማችው ከራሷ ከአንደበቷ ነው ከአንቺ ከአንደበትሽ ነው የሰማሁት ነገር ግን የኛ ኑሮ ቢበጠበጥ ምንድን ነው ለአንቺ የሚጠቅምሽ ለምንድን ነው እንደዚህ የምታደርጊው እያለቻትም ነበረ እሷም እንግዲህ አስረሽ ቆልፈሽ ነው እንዲህ የላክሽው የዛን ቀለሊት እኔ በሚስቴር ላይ ምንም ነገር አላደርግም እያለ ሲለፈልፍም ነበር ያደረው እኔም ለጊዜው ሰክሬ እስከነበረ ድረስ ምንም ነገር እማቀው ነገር የለም እያለች በዚሁም አጋጣሚ እንግዲህ አንዳንድ ነገሮች እውነታው ወጥቷል ማለት ነው። ማን ነው ክብሮምና ሰኒም እንግዲህ እያመሩ ያሉት መንገድ ደስ ይላል። በቀጣዩ እነሱም እንግዲህ አንድ ላይ ሁለት እንዳሞች ሆነው ይመጣሉ ብለን እናስባለን። ውድ ቤተሰቦች ለዛሬ ይችላችሁ የመጣሁት ይሄን ይመስላል። በሌላ ፍተ እስከምንገናኝ ሰላም ሆኑልኝ። ባይ ባይ።